እናቴም ትሁን ምንም ቱን አሁን ለዚህ ማህበረሰብ ምን ምን ይጠቅመዋል? እኔ አሁን ህይወታችሁ ተጨመረላችሁ ደስ አላችሁ ማለት ኑሯችሁ ሞላ። የኔ እማም ዘኔም ባይገባ ምንድን ነው አሁን፣ ቤተሰብ እንደሆነ እኔ አሁን አንድ ወንድ እኮ ከፍዬ አምጥቼ ልክ እሷ ልጅ ጌሎ እንዳሉት እኮ ማለት ነው። እናቴ ጌሆኝ ያባረረች ምናምን እኮ ማስመጣት እችላለሁ። ገባሽ? እኔ ድራማ ምናምን ውስጥ ከእሷ ጋር ከጨረጨሰች አሮጊጋ ልብኳካን ብዬ እንጂ ማን ነው ባለፈው ልጇ ጌ ነው ሲሉ ነበር አይደለ? አምጥቼ ለምን ጌሆን እንዴት አባረረች? ምና ሶስት እኮ የሶስት አንበሳ ወጪ መስጠት ነው እኮ ገባሽ? ምንም እኮ የሚከብደኝ የሚቀብደኝ የለም፣ ገንዘብ የማይገዛው ነገር የለም። ግን ምንድነው ለዚህ ማህበረሰቡ ጥቅሙ ነው እኮ ያልገባኝ። ምን ይጠቀማሉ? ማርያምን ምን ይጠቀማሉ? አሁን እኔ ማርያምን ኢትዮ ቀላል ነው። አንድ ጎረምሳ ድንጋይ ላይ የሚያሰጣ ታመጭና ገንዘብ መላክ እኮ ነው። አምስት መቶ ስድስት መቶ ዶላር በኢትዮጵያ ትልክ ይለታለች። ለእሱ ይከብደኛል እኔ እናቴ ናት ምናምን ብሎ እንኳን አይደለም። ያለ ቪዲዮ በቪዲዮ ይወጡልሻል ገንዘብ ከሰጠሻቸው። አስብሻ በዚህ ፍጥነት በሁለት ቀን ውስጥ እውነት ፌስቡክ ላይ አታለው ሰዎች ይልኩልኛል ፌስቡክ ላይ ካየችልኝ ወታለም እስከ ዛሬ አላዋረደችኝም። ለምን ሔለን ጋር ምን አስጠበቃት? ገባሻለች ይሸበራ እግዚአብሔር ያሳየች ፌስቡክ ላይ ተጠቅሜ እና ፌስቡክ ላይ ከላኩላት ታዲያ ለምን ፌስቡክ ላይ ወታ እንትን አላለችም፣ ውዴ ለምን አደባባይ ላይ ወታ ይኸው እቺ ልጅ ናት ምናም ብላ ለምን አልተናገረች? ምን ይሄ ልክ እሷን ጠብቃ ነው ዛሬ የምትናገረው? እሺ፣ ድራማ የሚሰማ የለም። ሙዚየም ውስጥ እዛ ያስገባትና ይጎብኛት። እንኳን እኔ በዚህ አይደለም

አዎ፣ እየፖሰተ ስለ እንትን የተናገርኩት ሀመር ምናምን ነው። ኖ ኖ ኖ ምና ላይ ብዙ ጊዜ ነው ማዘምሩና እኮ በቃ ጓራ ነው።

ሚስት ነኝ አለችና ቀጥላ ደግሞ እኔ የዮናስ እናት ነኝ ብላለች።